በስምህ ከብራ አጠራሯን አውጀህ፣ በቃልህ ታትማ መሠረቷን አንጸህ፣ በልዕልናህ ደምቃ ጉልላቷን አክብረህ፣ በነቢያት አንደበት በሕያው ቃል ያነስካት፣ በሰማዕታት ደም በሕያው ምስክር ያቆምካት፣ በሐዋርያት አንደበት በስምህ ያወጅካት፣ በጻድቃን ጸሎት በረዴት ያከበርካት ቅድስት ተብላ እንድትጠራ ቅድስናዋን የፈቀድክ ንጽህት ተብላ እንድትፈራ ንጽህናዋን የወሰንክ አምልኮቷን አትመህ፣ ሥርዓቷን አቅንተህ በሕያው ቃልህ ታጥራ በቅዱስ ስምህ ከብራ በአንደበቷ አቀንቅና በአስተብርኮቷ ተማጥና ቅድስት ቤተ ክርስቲያን በልደቷ ታከብራለች። ማኅደረ መለኮት በዕለቷ ታወድሳለች።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 አንተን አምላኳን አክብራ በሰማያዊ ሥርዓት ታጥራ በማዕረጋት ልዕልና ከብራ ቅድስት ቤተ ክርስቲያን በልደቷ ተከብራለች። ቅዱስ ቅዱስ ቅዱስ ብላ ታወድሳለች። በተስፋ እጦት ቃተው የሰለሉ ነፍሶች በመንፈስ ድቀት ዝለው የደቀቁ ሕዋሶች መድረሻ ላጡ ውርደት ላክረ ላንበረከካቸው መጠጊያ ያላጡ ኃጢአት ለሰበራቸው የዛለች ልብ ሕይወት እንድትዘራ የረገበች ክንድ እንድታንሰራራ ጽልመት የዋጣት የአዊት ነፍስ ጸጋህን አታ ተራግቷ እንዳትፈርስ መጠጊያ ታዛ ወሰን ሠራህላት መድረሻ ጥላ ተስፋ ወጠንክላት። አክባሪ ሕይወት ጥንታ አካል የነፍስ አባቷ የእሷ ኃይል አንተ ናምና በአንተ ተማጥና ጉስቅሉና ይታደሳል፣ ርኩሰቷ ይነጻል። አክባሪ ሕይወት አንተ ጵራቅሊጦስ ታከብራታ አለ በሕያ ውስጥ ትንፋስ ማያዊ በሆነ በከበረ ደም ሕይወት በሚሰጥ በመለኮታዊ ሥጋ ላንተ ማደሪያ እንዲሆን በስምህ አነስከው፣ ላንተ ልዩ ሆኖ በስምህ ጠራኸው። የሰው ልጅ ከበረ በመንፈስ ቅዱስ ክርስቲያን ተባለ። በሕያ ውስጥ ትንፋስ በቃለ ምዳን ተከባ ቅጥሯን አጥራ ስምህን አንግሳ ስምህን ተሸክማ ቃል ኪዳኗን አጥራ የዘላለሟን ቃል ችንካርህን እያሳየች የደሙን ማኅተም ተነቅሳ ሕይወት እንካችሁ እያለች ቅድስት ቤተ ክርስቲያን በልደቷ ታረግድላለች። ለወለድካት ላንተ ባአንተው ቃል ታወድሳለች። አንተው መርጠ ባከበርከው አንተው ለይተ ባነገሥከው አልህን አስታጥቀ በመረትከው በመንፈስ ፍሬ ልቡን መርመረ በመረስከው ክብርህን እያወጭቅ ትመሰገናለህ። በተናቀው በትንሹ ክብርህን ትገልጣለህ። ግብሯ በምድራዊ ስርዓት ሳይፈርስ ጽናቷ በዓለማዊ ኃይል ሳይደፈርስ በሰማይ ስርዓት በልዩ ሚስጥር አንተው ሰርተሃት በልዕልና ሚስጥር በህቡ ክብር አንተው አንጻት ከማዕረጋት ባለ ባለ ልዩ ምስጋና ካህናተ ሰማይ በሚያውቁት በሰማያዊ ቃና ውብ አድርገ ሰራሃት ልዩ አድርገ ወለድካት። ከእሷ የተወለደ የሰው ልጅ እሷን ሳይመስል ከአብራኳ የተከፈለ የሰው ልጅ እሷን ከእሷ ሳይከፈል ጽናት አልባ ሆኖ እንዲሁ እንደዋተተ ባክኖ ይኖረዋል እንዲሁ በኃጢአት ጭንቅ እየካተተ ህንፃ ቤተ መቅደስ የሰው ልጅ ሲፈርስ በስምህ የተጠራው ያንተው የእጅ ሥራ ሲፈርስ ክፋት የሌለብህ ቸር ጭካኔ የሌለብህ ገር ቁጣ የራቀ ትዕግስተኛ እንቅልፍ የማታውቅ ትጉረኛ መንጻትን አድላት ለረከሰችው ነፍስ ቅድስናህን ልግሳት በሕያ ውስጥ ትንፋስ መጽናት አቅቶን አላከበርን በቃልህ ታምነን አላመሰገን ልግስናህን አክብረን ለሕግ አልታመን የድህነትን መንገድ በእምነት አልተጓዝን። መስተፍስሒ የሆንክ ኃጢአት ሁሉ የምትፍቅ የሥጋ ፍቃድን ጦር በኃይል ክርን የምታደቅ የበደልን ሥሯን ነቅለ በፈቃድ የምታደርቅ የቆሰለችውን ነፍስ ፈውሰ በተአምር የምታጸድቅ። ናዛዜ የሆንክ በፍጹም ሰላም የምታረጋጋ በዝምታ ኃይል የምትዋጋ ከአንተ ብቻ በሚገኝ ልዩ ጸጋ የልብ ወደብ ሆነ የምታረጋጋ። መንጽ የሆንክ የንጽህና አባት ያደፈች የረከሰችውን ነፍስ የማትንቃት ሸታለች ብለ ቅርፋቷን የማትቆጥር የበደል ጠረኗን በልዩ መዓዛ የምታከብር። የምሕረት አባት በፍጹም ይቅርባይ እንባን የምታብስ በደልን የማታይ መጽኒ የሆንክ ኃያል ብርቱ ፍርሃትን የምትገፍ የምታጸና በብርቱ ስለቱን ፈርተው ግርፋቱን ሰግተው ከታቀደላቸው ክር ወደኋላ እንዳይሉ ከመንግሥትህ ክብር ሰግተው እንዳይዋልሉ አጽንተ በደም የምታከብር የዘላለም ቃል በስማቸው የምታስር ይቅር ብለህ በፍጹም አጽናን በሕያው ስምህ ለዘላለም አድነን ክርስቲያን ተብለን ስምህን ተሸክመን ከክብር አንነስ ምሕረትህ ያጽናን ዘላለማዊ ቃልህ በፍጹም ያቅናን። ሸብከክማችን ይቅለል በያው መቅደስህ ማእዛችን ይለወጥ በያው ስትንፋስ